ሰላም ጤና ይስጥልን እንደምናላችሁ። የሸገር ስፖርት ዊዝ አብ በበግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አብ በበግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ሊንኩን ለሌሎች በማጋራት ላይክ በማድረግ በቤተሰብ ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ስላበረታችሁን አቅም፣ ጉልበት፣ ድጋፍ ስለሰጣችሁን እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ዳግም በዚህ ሰዓት የተለያዩ ስፖርታዊ ጉዳዮችን ልናነሳ እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል። የሰዓቱ ዋነኛ ጉዳያችን የመርሲሳይድ ደርቢ ነው። በጣም በጣም በታላቅ ጉጉት የሚጠበቀው የሊቨርፑልና የኤቨርተን የዛሬ ምሽት አራት ሰዓት ላይ የሚደረገው ጨዋታ ይናፈቃል፣ በጉጉት ይጠበቃል። ባለፈው በጉድሰን ፓርክ የተደረገው የሁለቱ ክለቦች ጨዋታ በሁለቱ ክለቦች መካከል ዛሬ የሚደረገውን ጨዋታ የሚኖረውን ትንቅንቅ አሸንፎ ለመውጣት የሚደረገውን ትግል በጣም በጉጉት እንድንጠብቀው አስገድዶን ያለፈ ነበረ። ሁሉ ነገር የነበረው መጀመሪያ መካሄድ ከነበረበት ቀን የተዘዋወረ ከተዘዋወረ በኋላ በጉዲሰን ፓርክ ጨዋታው ሲደረግ ሊቨርፑልን ነጥብ ያስጣለ ብቻ ሳይሆን በጣም ስሜታዊ ያደረገ ያስቆጣ ብዙ ትንቅንቆች የነበሩበት ኤቨርተን እጅግ እጅግ በጣም በሚገርም ወኔ ወደ ሜዳ የገባበትና ሊቨርፑልን ነጥብ አስጥሎ ተከታዮቹ ሊደርሱብህ ነው አይነት የፍርሃት ስሜት እንዲሰማው ያደረገ የዴቪድ ሞይስን ኤቨርተንን አድነቀን አርንስሎትና ሊቨርፑል ፍርሃት ገባቸው እንዴ የሚል ጥያቄን ያነሳንበት ያ ምሽት ዛሬን በጉጉት እንድንጠብቅ አድርጎናል። ከጨዋታው በፊት የሆነ ነገር ማለት አለብን ያልነውም በዛ ምክንያት ነው። የመርሲሳይድ ደርቢ በሊቨርፑል የበላይነት እንደሚካሄድ ጠፍቶን አልነበረም። ነገር ግን የቅርብ ጊዜ ውጤታቸውን ስንመለከት በሊቨርፑል እና በኤቨርተን መካከል የሚደረገው ጨዋታ የሆነ ነገር አይጠፋውም። ሊቨርፑል ለኤቨርተን፣ ኤቨርተን ለሊቨርፑል በቀላሉ እጅ ላለመስጠት ታላቁን ትንቅንቅ ያሳዩናል ብለን እንጠብቃለን። ለዛ ነው አይኖች ሁሉ ዛሬ ምሽት አራት ሰዓት ላይ ወደ አንፊልድ ያዞራሉ ያተኩራሉ። የተለየ የተለየ ጨዋታም ይሆናል ተብሎ ነው የሚጠበቀው በእርግጥ ይህንን ጨዋታ በተመለከተ መረጃዎችን ስናነሳ ቀዳሚው መነገር አለበት ብለን የምናምነው ነገር ኤቨርተን ከእንደ አውሮፓውያን አቆጣጠር ከ1999 አንስቶ ያ ማለት ባለፉት 26 ዓመታት ሊቨርፑልን አንፊልድ ላይ አሸንፎ አያውቅም። ይሄ ለኤቨርተን በጣም ቀፋፊ የቁጥር መረጃ ነው። የእውነት ለመናገር ቴክ ለማድረግ ወይም ለመውሰድ የሚከብድ ከ1999 ወዲ አንፊልድ ላይ አሸንፈሽ አለማወቅ ከባድ፣ የሊቨርፑልን የበላይነት የሊቨርፑልን ሀያልነት በኤቨርተን ላይ ምን ያህል እንደሆነ የሚያሳይ ነው። በሌላ በኩል ሊቨርፑል ዛሬ ማሸነፍ ቻለ ማለት በአንድ ቁጥር በአንድ በኩል የድል ቁጥሩን ይጨምረዋል፣ በሌላ በኩል ደግሞ የዘንድሮን የውድድር ዓመት በበላይነት ለማጠናቀቅ የሚኖረውን እድልም እንደዚሁ ያሰፋዋል ነው ለማንኛውም ለ246ተኛ ጊዜ ነው ዛሬ ጨዋታቸውን በአንፊልድ የሚያደርጉት ሁለቱ የመርሲሳይድ ክለቦች ኤቨርተንና ሊቨርፑል። በሊጉ ከሆነ ደግሞ 212ተኛ ጨዋታቸው ነው ይሄ። በጣም በጣም በጣም የሚገርም ነው። በነገራችን ላይ 212 ጨዋታ በሊግ ሲጫወቱ በቶፕ ፍላይት የተጫወቱት ጨዋታ ብዛት ነው 212። ይሄ በጣም የረጅም ጊዜ የፉክክር የረጅም ጊዜ ተቀናቃኝነት ታሪክ እንዳላቸው የሚያሳይ ነው። ዛሬ ሊቨርፑል ኤቨርተንን የሚያሸንፈው ከሆነ ሊቨርፑል በሌ ኤቨርተን ላይ ያስመዘገበውን የድል ብዛት አንድ መቶ የሚያደርስበት ነው። ዘጠና ዘጠኝ ጊዜ አሸንፎታል። ስለዚህ መቶኛ ድሉን ነው ዛሬ የሚያገኘው ማለት ነው ማሸነፍ በመቻል ውስጥ ይሄ በሁሉም የውድድር አይነቶች ሊቨርፑል ኤቨርተን ላይ የመቶኛ ድል ፍለጋው ላይ ነው የሚገኘው እንግዲህ ከዛ ውስጥ ሰባ ስምንት ያህል አቻ ወጥተዋል። ስልሳ ስምንት የሚደርሱትን ጨዋታዎች ደግሞ ኤቨርተን አሸንፏል። ሊቨርፑል ዛሬ በአንፊልድ የሚያሸንፈው ከሆነ መቶኛ ድል ተብሎ ይመዘገባል። ከዛ በተጨማሪ እንደገና በዘንድሮ የውድድር ዓመት የመጀመሪያ ጨዋታቸውን እንዴት ባቻ እንደወጡ እናስታውሳለን። ከዛ በተጨማሪ ደግሞ በአለፉት ተከታታይ ጨዋታዎች የተወሰኑ ጨዋታዎች ላይ ሊቨርፑል በኤቨርተን ላይ ድል ሊያስመዘግብ እንኳን ቢችል ድሉ አሳማኝ ነው ወይ የሚል ጥያቄን ደግሞ የሚያነሱ ሰዎች አሉ ምክንያቱም በባከነ ሰዓት የሚያስቆጥሯቸው ጎሎች ለድል ያበቋቸውና ድሉ አሳማኝ አይደለም፣ ይሄ ኮንቪንሲንግ የሆነ የሚያሳምን ድል ኤቨርተን ላይ ሊቨርፑል ለምን ድል መቀዳጀት ያቃተው ምናምን የሚል ጥያቄ የሚያነሱ ሰዎች አሉ። ኦፍኮርስ በፕሪሚየር ሊጉ ኤራ ያን ያህል ተደጋጋሚ የሚባል የባከነ ሰዓት ላይ የሚገባ ጎል አይደለም ሊቨርፑልን በኤቨርተን ላይ ድል እንዲያደርግ ያስገኘው። ለምሳሌ የመጨረሻ ጊዜ ባለቀ ሰዓት በገባ ጎል ሊቨርፑል ኤቨርተንን ያሸነፈው 2018 ታህሳስ ወር ላይ ዲቮክ ኦሪጊ ጎል አስቆጥሮ ነው። 18 እስካሁን ሰባት ዓመት ነው። በሰባት ዓመት ውስጥ ያ ነገር ካልሆነ ሁሌ በባከነ ሰዓት ምናምን የምትዩ ነው። ኦፍኮርስ ባለፉት ሰባት ዓመታት ሁሌም ሊቨርፑል ኤቨርተንን አላሸነፈውም። ይሆናል ግን፣ ዛሬ ማንም ያሸንፍ ማን፣ ለመርሲ ሳይድ ደርቢ ግን አዲስ ሪከርድ ነው። ልክ ነው። በጣም የሚጠበቅ ጨዋታ ነው። አዲሱ ሪከርድ ምንድን ነው መሰለሽ? እሱ ልንገርሽና የሊቨርፑል የስቴዲየም የተመልካች ማስተናገድ ቁጥሩ ጨምሮ የለ ተሻሽሎ፣ ስልሳ ምናምን ሺህ ደርሷል፣ እኮ አሁን ስለዚህ፣ ለመጀመሪያ ጊዜ ብዙ ሰው በስቴዲየም ተገኝቶ የሚያው ጨዋታ ይሆናል። ከዚህ በፊቱ ትልቁ ሪከርድ 56060 ሰው ስቴዲየም የገባበት ነው፣ 1963 ሚያዝያ ወር ላይ። ዛሬ ግን ከ60 ሺህ በላይ ተመልካች አንፊልድ ላይ ይታደማል። መርሲሳይድ ደርቢ በተመልካቾች ብዛት ስቴዲየም በሚገኙ ተመልካቾች ብዛት ሪከርድ የሚሰብርበት ጨዋታ ነው። ማንም ያሸነፍ ማል ይሄ ግን እውነት ልክ ነው። የሁለቱን የኤቨርተንን እና የሊቨርፑልን ጨዋታ በተመለከተ ያው የደርቢ ጨዋታ ነው ግን፣ በጣም ከፍተኛ ትግል የሚደረግበት ወይም ደግሞ የ ሁለቱ የተቀናቃኝነት ስሜት ከፍተኛ ደረጃ ላይ የሚደርስበት በአቅም ተመጣጣኝ ሆኖ የሚያደርጉ ጨዋታ ነው ብሎ ለመናገር እንቸገራለን። ያ ስለሆነ ደግሞ የደርቢ ስሜቱን ያደበዝዝብናል ብለው አስተያየት የሚሰጡ ሰዎች እኔ አጋጥመውኛል። ግን ከዛ የተለየ ነው በጨዋታዎች በተደረጉ ቁጥር የሚያጋጥመን ነገር ብዬ ነው ማስበው። ቅድምም አንተ ያነሳኸው በዘንድሮ የውድድር አመት ለመጨረሻ ጊዜ በጉዲሰን ፓርክ ጨዋታቸውን ሲያደርጉ የኤቨርተንና ሊቨርፑል የመጨረሻ ጨዋታቸውን ነበረ። በኤቨርተን ሜዳ ላይ ያደረጉት። ያኔ ያው ሊቨርፑል ፕሪሚየር ሊጉን እየመራ ነው። እንደገና ደግሞ ኤቨርተን በደረጃ ሰንጠረዡ ጉዳት ላይ ነው የሚገኘው። ግን በተጫዋች ጉዳት ሳይሆን በውጤት በውጤትም በስሜትም የሆነ የተቀራረበ ደረጃ ላይ ናቸው የሚገኙት ብለን የምንናገርበት አልነበረም። ግን በዛ ጨዋታ ላይ የተመለከትነው ነገር ፍጹም ፍጹም ፍጹም የተለየ ነው። በጣም የተለየ ነው። በተለይ በኤቨርተን በኩል ላለመሸነፍ ይደረግ የነበረው ትግል በትክክል የደርቢ ስሜቱን ጠብቆ የቆየ ጨዋታ ተብሎ አስተያየት እንዲሰጥበት ያስገደደ ነው። ሁላችንም ደግሞ እንደምናስታውሰው በዛ ጨዋታ ላይ ከርቲስ ጆንስ እንደዚሁም ደግሞ አብዱላይ ዶኩሬ የቀይ ካርድ አይተዋል። የርገን ክሎፕ ማን ነው፣ አርንስሎት በመጨረሻ ደቂቃ ላይ ከዳኛው ጋራ የፈጠሩት ሰጣ ገባ በኋላም እሳቸውም ቀይ ካርድ ያዩበት እና በቃ እንደነዚህ አይነት የጨዋታ ላይ ውጥረቶች ያሉበት ጨዋታ ነው አሁን ዝም ብሎ ለአድማጮቻችን ይህንን ባናስታውሳቸው እንኳን ዛሬ ሊቨርፑልና ኤቨርተን ይጫወታሉ ብለን ዝም ብለን የጨዋታ ጥቆማ እንኳን ብናነሳ በጣም እርግጠኛ ነኝ ያለፈውን ጨዋታ ነው የሚያስታውሱት። የበቀደሙን በማስታወስ የዛሬውን የማየት ጉጉት በጣም በጣም ከፍ ይላል። በዛ ላይ ደግሞ እንደዚሁ በታሪክም እንኳን ብትመለከተው በተለይ በፕሪሚየር ሊጉ እንደ ሁለቱ ክለቦች ሲገናኙ ብዙ የቀይ ካርድ የሚመዘዝበትም ጨዋታ የለም ተብሎ ነው የቁጥር መረጃዎች የሚያሳዩት። እስከ ዛሬ ድረስ ሁለቱ ጨዋታቸውን ሲያደርጉ ሀያ አምስት አካባቢ የቀይ ካርዶች የታዩበት ጨዋታ ነው እና ይህ የሚያሳይ ነገር ፍጥጫውን ነው፣ አልሸነፍ ባይነቱ በጣም ከፍ ያለ መሆኑና አሁን የደረጃ ሰንጠረዡ ላይ የሚገኙበትን ደረጃ ይዘን ብቻ ምንናገረው አይደለም። በእርግጥ በዚህ ጨዋታ ላይ ሊቨርፑል በኤቨርተን የሚሸነፍ ከሆነ ሌላ ነገር የፕሪሚየር ሊጉ ላይ የነጥብ መጠጋጋት ባርሰናልና በሊቨርፑል መካከል ሊፈጥር ስለሚችል ዘጠኝ ሊሆን ስለሚችል ምናልባት የአርሰናል ደጋፊዎች ትንሽ የመከታተል ፍላጎታቸው ወይም የዋንጫውን ጉዳይ በተመለከተ ቸል ብለው የተዉትን ነገር አዎ የበለጠ ትኩረት ሊሰጡት ይችላሉ። ግን በጨዋታ ረገድ ግን በዴቪድ ሞየስ በኩል በአርንስሎትም በኩል በሊቨርፑል ተጫዋቾችን በኩል በኤቨርተን ተጫዋቾችን በኩል የመጨረሻው ትግል እንደሚደረግበት ግን በጣም በእርግጠኝነት መናገር የምንችል ይመስለኛል። አዎ ልክ ነው። ምን ምንም ጥያቄ የለውም። እሱ ነው አሁን ያንን የሚጋባ ወኔ ያለው ስሜት ያለው ተጫዋቾቻቸው የሚችሉትን ብቻ ሳይሆን ከሚችሉት በላይ ለመስጠት ጥረት ሲያደርጉ የምናይበት ጨዋታ ስለሚሆን ይህንን ጨዋታ የማየት ጉጉት በጣም ከፍተኛ ይሆናል። ምንም ጥያቄ የለውም። ግን እንዳልኩሽ ታሪክ ለ ኤቨርተን አያደላ እስከ ዛሬ ድረስ ርስበርስ ግንኙነታቸው ቅድም ለመጥቀስ እንደሞከር ነው የዛሬ 26 ዓመት 1999 ላይ አንድ ለዜሮ በሆነ ውጤት አንፊልድ ላይ ደጋፊ እያለ በነገራችን ላይ ደጋፊ እያለ 1999 ላይ ነው ለመጨረሻ ጊዜ ኤቨርተን ሊቨርፑልን አንፊልድ ላይ ያሸነፈው ስንል ያው ታሪክ ለኤቨርተን ምን ያህል ምን ያህል ጎዶሎ እንደሆነ ኤቨርተን ታሪክ ከሊቨርፑል ጋር በሚደረግ ፉክክር ይሄ በደንብ አድርጎ ነው የሚያሳየው። ያን ጊዜ አንድ ለዜሮ በሆነው ውጤት አሸነፉ። ኬቨን ካምበል ነበረ ብቸኛውን ጎል ያስቆጠረው በዛ ጨዋታ ላይ አሁን ከቀይ ካርድ ጋር የተለያዩ ነገሮችን ስታነሺ እየነበረ ስለሆነ ሶስት ተጫዋቾች በዛ ጨዋታ በቀይ ካርድ ከሜዳ ወጥተው ነበረ ስቴቨን ጄራርድን ጨምሮ፣ በኤቨርተን በኩልም የተወሰኑ ተጫዋቾች በቀይ ካርድ ከሜዳ ወጥተው ነበረ እና ኃይል አለው እልህ አለው ሁሉንም ነገር ለመስጠት የሚደረግ ጥረትም እንደዚሁ ከፍተኛ ነው ብለን መውሰድ እንችላለን። ከዛ በተጨማሪ ግን በኤቨርተን እና በሊቨርፑል መካከል በሚደረግ ጨዋታ አንድ በጣም የሚገርም መረጃ ኤቨርተን ቀድሞ ጎል ከገባበት ጨዋታ ማሸነፍ ላይ በጣም ይቸገራል። ይሄ በጣም ይገርመኛል። እኔ ማገገም አይችልም ማለት ነው። አዎ ማገገም አይችልም። በቃ ከዛ ሪከቨር ማድረግ ላይ በጣም በጣም በጣም የሚቸገሩ መሆናቸውን ያሳያል። ምክንያቱም ሁለት ጊዜ ብቻ ነው የመጀመሪያውን ጎል ወይም ቀድሞ ሊቨርፑል ካገባ በኋላ ከዛ በኋላ በሚያገባቸው ጎሎች ኤቨርተን ሊቨርፑልን ማሸነፍ የቻለው ያውም እሱም በጣም በጣም በጣም የቆየ ነው። አምፊልድ ላይ ከሆነ ነው ምንሽ። አምፊልድ ላይ ሊቨርፑል ቀድሞ ካገባ ኤቨርተን ከዛ አገግሞ ጨዋታውን አሸንፎ ሙሉ ነጥብ ይዞ ለመውጣት በጣም ይቸግራል። 1906 ላይ እና 1923 ላይ ብቻ ነው ይንን ማድረግ የቻለው። 1923 ማለት ኦልሞስት 12 ዓመት በፊት ማለት ነው። 1906 ማለት ኦልሞስት 119 ዓመት በፊት ብቻ ነው ይንን ማድረግ የቻለው። ስለዚህ ዛሬ ምሽት ሊቨርፑል ቀድሞ ካገባ በአብዛኛው የሊቨርፑል ጨዋታውን በድል አድራጊነት የማጠናቀቅ ዕድል ሰፊ እንደሆነ በሁለቱ ክለቦች መካከል ያለው ታሪክ በደንብ አድርገው ይህንን የሚያሳይ ይመስለኛል ልልሽ ፈልጌ ነው። ከዛ ውጪ የማሐመድ ሳላ ኃያልነት የሚታይበት ጨዋታ ነው። ሁልጊዜም በሊቨርፑልና በኤቨርተን መካከል የሚደረገው ወይም መሐመድ ሳላ ይሄ የመርሲሳይድ ደርቢ ጨዋታ ከሚመቻቸው ተጫዋቾች መካከል አንደኛው ነው። ምክንያቱም መሐመድ ሳላ ስምንት ጎሎችን አስቆጥሯል፣ ሁለት ለጎል የሚሆኑ ኳሶችን ሰጥቷል። በዚህ በመርሲሳይድ ደርቢ ጨዋታ ላይ እስከ ዛሬ ድረስ አስራ ሁለት ነው የተጫወተው፣ ስምንት አግብቷል፣ ሁለት አሲስት አድርጓል፣ ማለት አስር የጎል ኢንቮልቭመንት አለው ማለት ነው። ስለዚህ ዛሬ በሚደረገው ጨዋታ ላይ መሐመድ ሳላ ለሊቨርፑል ጎል የሚያስቆጥር ከሆነ በመርሲሳይድ ደርቢ ብዙ ጎል በማግባት ከስቴቨን ጄራርድ ጋር የክለቡን ታሪክ መጋራት የሚችልበትን እድል ያገኛል ማለት ነው። የመርሲሳይድ ደርቢ ላይ ብዙ ጎል ያገባው የሊቨርፑል ተጫዋች ጄራርድ ነው። ዛሬ ጎል የሚያገባ ከሆነ ሞሳላ ደግሞ ያንን ታሪክ መጋራት የሚችልበት ነው። ከዛ ውጭ ምናልባት በኤቨርተን ላይ ኃያል መሆን ብቻ ሳይሆን በዘንድሮ የውድድር ዓመት የማህመድ ሳላ ፎርም በጣም የሚያስደነግጥ በጣም የሚገርም ለሊቨርፑል በዚህ ደረጃ በፕሪምየር ሊጉ አስተማማኝ የሆነ የነጥብ ልዩነት ይዞ ሊጉን መምራት ትልቅ ሰበብ፣ ትልቅ ምክንያት ከምንላቸው ተጫዋቾች መካከል አንደኛው ነው። ለምሳሌ አንፊልድ ላይ ሊቨርፑል ዘንድሮ 14 ጨዋታዎችን የተጫወተው ካደረጋቸው የአንፊልድ 14 የእስካሁን ጨዋታዎች በ13ቱ ላይ ወይ ጎል አግብቷል ወይ ለጎል የሚሆኑ ኳሶችን ሰጥቷል በብዙዎች ሌሎቹ ላይ ደግሞ ጎልም አግብቷል አሲስትም አድርጓል እያልን ያለ ነው። ሳምሪ 14 የአንፊልድ ጨዋታዎችን አድርገው በ13 ላይ ጎል ወይም አሲስት አለው ነው ከሚበዙት ላይ ደግሞ ጎልም አሲስትም አለው ነው መሐመድ ሳላ እያልን ያለ ነው። ዛሬ ደግሞ የሚጫወቱት አንፊልድ ላይ ነው። አንድ ጎል ማግባት ከጄራርድ ጋር በታሪክ እኩያ የሚያደርገው ከሆነ ያንን የማድረግ እድሉ በጣም ሰፊ መሆኑን ልናይ እንችላለን በነገራችን ላይ ከ14 የአንፊልድ የዘንድሮ የውድድር ዓመት ጨዋታዎች በ13ቱ ወይ ጎል ወይ አሲስት አለው ካልን ባለፉት 12 የአንፊልድ ጨዋታዎች ላይ ደግሞ በመደዳው ጎል ወይ አሲስት አለው ወይ ሁለቱንም አለው አንድ ላይ ማህመድ ሳላ በሚያስደነግጥ በሚያስደነግጥ በሚያስገርም ለሊቨርፑሎች ደግሞ በጣም በሚያስመካ ወቅታዊ ብቃት ላይ ነው የሚገኘው ማለት እንችላለን። ከዚህ አንጻር በፕሪሚየር ሊጉ የተሻለ ታሪክ ያለው አለን ሺረር ነው። አለን ሺረር በፕሪሚየር ሊጉ እንዲህ ያሉ በተከታታይ በብዙ ጨዋታዎች ላይ ወይ ጎል ያገባል ወይ አሲስት ያደርጋል በሚለው ታሪክ አስራ ሦስት ጨዋታዎች ላይ ጎል ወይ አሲስት በ 19996 የውድድር ዓመት 15 ጨዋታዎች ላይ በ1996 97 የውድድር ዓመት ይሄ ታሪክ አለ ባለ ታሪክ ነው ባለ ሪካርድ ነው። በቀሪዎቹ ጨዋታዎች አንፊልድ ላይም ስለሚጫወት ብዙውን ጨዋታ ሊቨርፑል አንፊልድ ላይ አደለ የቀረው። ስለዚህ አንፊልድ ላይ ብዙ ጨዋታዎች ስላሉት መሐመድ ሳላህ ይህንን የአለን ሺረርን የፕሪሚየር ሊጉን ረጅም ጊዜ የቆየ ታሪክም ሊወስድበት ይችላል ማለት ነው። መሐመድ ሳላህ እንደገና ደምቆ ለመውጣት በበቀደሙ ትንቅንቁ ውስጥ ማን ይበልጥ ባለ ታሪክ ይሆናል? በቀደም መቃመኝ እኔ በጣም ብዙ ሰው ኤቨርተንን አድንቆ ነው የወጣው። የኤቨርተን ተጫዋቾች ላይ ይታይ የነበረውን የተንቀለቀለ ስሜት አድንቆ ነው የወጣ። ዛሬስ ነው አሁን ጥያቄው። ያኔ ነው የሊቨርፑል ደጋፊዎች የሊቨርፑል ተጫዋቾች ሲዝቱ የነበረው አንፊልድ ላይ እናገኛቸዋለን ሲሉ የነበረው አርነ ስሎት በዛ መጠን ሲቆጡና ዳኛን በመናገራቸው ቀይ ካርድ ሲያዩ እንደዚሁም ደግሞ ሌሎቹ የሊቨርፑል ተጫዋቾችም በጣም በጣም ተቆጥተው ከነ ዶኩሬ ጋራ በመተናነቅ ከፍተኛ የሆነ ግርግር ተፈጥሮ እንደነበረ ጨዋታው እንዳለቀ የምናስታውሰው ነው። ያኔ አርሰናልን በነጥብ ጠጋ የማለት እድል ስለነበረው በጣም የተለየ ትኩረት ተሰጥቶት ነበር ይሄ የመርሲሳይድ ደርቢ ጨዋታ። ስለዚህ የዛቱበት ቀን ደርሶላቸዋል፣ ለሊቨርፑሎች ምን ያሳዩን ይሆን ነው ሞሳላ ግን በጣም በከፍተኛ ደረጃ ከሚጠበቁ ከሚጠበቁ ተጫዋቾች መካከል አንደኛው ነው። እዚህ ላይ የምጨምረው ካለ ምናልባት ሞሳላህ ላይ እንዳልከው ነው። በአጠቃላይ በዚህ በደርቢ ጨዋታ ያለው የበላይነት በጣም ትልቅ ነው። እንደገና በዘንድሮ የእንግሊዝ ፕሪሚየር ሊግም ባለፉት ተከታታይ የውድድር ዓመታትም ምንም የሚያሳማ ነገር አይደለም ሞሳላህ ላይ የምንመለከተው። ምናልባት ግን ዛሬ ሞሳላህ ከኢንተርናሽናል ጨዋታ በኋላ ነው የሚመለሰው። ሞሳላህ ብቻ ሳይሆን ሶቦዝ ላይ ራሱ የሆነ ረጅም ጉዞ ካደረጉ ተጫዋቾች መካከል የሚጠቀሱት ሁለቱ ተጫዋቾች ናቸው እና እነዚህ ተጫዋቾች ወደ ሜዳ ሲገቡ ከድካም ከጉዞ ጋር በተያያዘ በተወሰነ ደረጃ ምናልባት ቀነስ ያለ ብቃት ሊያሳዩ ይችላሉ ብለው የሚጠራጠሩ ሰዎች አሉ። ይህንን በተመለከተ ደግሞ አርነስሎት አስተያየት ሲሰጡ ነበረ። ያው ስፔሲፊካሊ መሐመድ ሳላህና ሶቦዝ ላ ላይ ብቻ ሳይሆን አጠቃላይ ተጫዋቾችን አፈራርቆ መጠቀምን በተመለከተ አስተያየት ሰጥተዋል። እሳቸው እንደም የተናገሩት ነገር ምንድን ነው? በዚህ በካራባዎ ካፕ ከውድድር ያው ሲወጡ ወይንም ደግሞ ዋንጫውን በኒውካስል አማካኝነት ሲወሰድባቸው ያኔ የሰራነውን አይነት ስህተት እንደገና አንደግምም ብለው አስተያየት ሰጥተዋል። እሳቸው ያሉት ተጫዋቾችን አፈራርቄ መጠቀም ካለብኝ ወይም ሮቴት ማድረግ ካለብኝ በዛ መንገድ ነው። ማረፍ ያለባቸው ተጫዋቾች ያርፋሉ፣ መጫወት ያለባቸው ተጫዋቾች ይጫወታሉ። በዛ መንገድ ነው ስራዎችን ማከናወን ያለብን እንጂ እዛ ላይ የሰራ ነውን ስራ መድገም የለብንም፣ ብለው አስተያየት ሰጥተዋል። እንደተባለው እሳቸው እንደተናገሩት ያለፉት ጊዜያት ከብሔራዊ ቡድን ጨዋታዎች በፊት የነበሩት ጊዜያት ለሊቨርፑል በደህና መልክ የምንጠራቸው አይደሉም። ከሻምፒየንስ ሊግ የወጣበት ነው። ከዛ ደግሞ የከራባኦ ካፕ ዋንጫንም ደግሞ ማሸነፍ ያልቻለበት ጊዜ ነው የነበረው እና እሳቸውም በዚህ ከፓሪሰን ጀርማ ጋራ በነበረው ጨዋታም ላይ እሳቸው ተናግረው ነበረ፣ ተጫዋቾችን በደንብ አፈራርቀን መጠቀም ባለመቻላችን በዚህ በሻምፒየንስ ሊግ ላይ ራሱ ስህተት ሰርተናል ብለው ነው የሚያምኑ ስለዚህ ዛሬ ሙሀመድ ሳላ ትልቅ ታሪክ ያለው ተጫዋች ነው። ቅድም እንደተነጋገር ነው በዚህ በደርቢ ጨዋታ ላይ በጣም የእሱን ፕሮፋይል የሚለውጡ ታሪኮችንም ዛሬ ሊሰራ የሚችልበት እድል አለ። ይበልጥ ባለ ታሪክ የሚያደርገውን ነገር ሊያደርግ ይችላል። ግን ደግሞ እሳቸው የተናገሩት ነገር ምናልባት ለሱ ምናልባት ተቀይሮ የሚገባ ተጫዋች ሊያደርጉት ይችላሉ፣ ወይንም ደግሞ ቀዳሚ የመሰለፍ እድልን ከሰጡት እንደገና ተቀይሮ ሊወጣ የሚችልበት እድልም ሊፈጠር ይችላል። የሆነ ሆኖ ግን መሀመድ ሳላ በተሰጠው ደቂቃ ውስጥ የሆነ ነገር ማድረግ የሚችል ተጫዋች ስለሆነ እሱን የመመልከት ፍላጎት ግን። አሁን እውነት እንደዛ ይወስናሉ ብለሽ ታምኛለሽ አንቺ? ከንግግራቸው እንደዛ ለመገናት የሚያበቃ ነገር ሊኖር ይችላል፣ ሊኖር ይችላል ግን ዚስ ታይም አራውንድ እኮ የፕሪሚየር ሊጉ ተጫዋቾች ከላሊጋው ተጫዋቾች ከሴሪኤው ተጫዋቾች ከቡንደ ቡንደስሊጋው ይልቅ እድለኞች ናቸው። ምክንያቱም አብዛኞቹ በፕሪሚየር ሊጉ ላይ የሚጫወቱ ተጫዋቾች ከኢንተርናሽናል ብሬኩ ረቡዕ መጠናቀቅ በኋላ እኮ ይኸው እስከ ዛሬ ድረስ እስከ አንድ ሳምንቱ ሙሉ እኮ ያለ ጨዋታ ነው ያሳለፉት። እኮ እንደ ባርሴሎና ወዲያው ተጫወቱ ሮብ ተጫወተው ቅዳሜ ማልተጫወቱ እ አሁን ሊቨርፑል ኤፌካፕ ላይ የለበትም። ቀብቶሻል የኤፌ ካፕ ላይ የነበሩት እንደነ ሲቲ አይነት እንደነ ኖቲንግሃም ፎረስት አይነት ክለቦች ኦፍ ኮርስ ቅዳሜና ወደ እንዲጫወቱ ተደርገዋል። የፕሪሚየር ሊግ ጨዋታዎቻቸው ላይ ብቻ ትኩረት ለማድረግ የሚገደዱ ክለቦች ግን በዛ ግዳጅ ውስጥ አላለፉም እና ሶቦስ ላይ ሆነ ሞሳላ በዛ የተለየ የድካም ስሜት ውስጥ ይቆያሉ እስካለመሰለፍ ወይም የመጀመሪያ ተሰላፊነትን እድል እስካለማግኘት ድረስ የሚያደርስ ነገር ይኖራል ብዬ አላስብም፣ በግሌ ምክንያቱም እንዳልኩሽ ነው። ረቡዕ ነው የዛሬ ሳምንት ነው ያበቃው ኢንተርናሽናል ብሬክ። ከሮብ አንስተሽ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ በዚህ ሁሉ እንግዲህ ድካም ስሜት ውስጥ ከገባ ለግብጽ ያደረገው ኳስ መጫወት ብቻ አይደለም ማለት ነው፣ ሌላም ነገር አድርጎላታል ማለት ነው እንጂ እንደዚህ እንደዚህ። በዛ ላይ ኢትዮጵያን ምናምን ነው የገጠሙት የሞሮኮ ነው የሄዱት ከሀገራቸው ምናምን አለ፣ ረጅም ርቀት ተጉዘዋል ብዬ አልወስድም እኔ ስለዚህ በተለየና በተጋነነ የድካም ስሜት ውስጥ ናቸው። ግን ሮቴት ማድረግን እሳቸው እሱ ሌላ እምነት ነው በሌላ ምክንያት በሌላ ግን ምን አለባቸው እስኪ ንገረኝ? አሁን ፕሪሚየር ሊግ ብቻ ነው ያለባቸው በቻምፒዮንስ ሊግ ሳምንቱ የመጨረሻ ጨዋታ ቢኖርባቸው ኖሮ እሺ እሱንም ደግሞ በተለየ መንገድ ልረዳው። አሁን ከቻምፒዮንስ ሊግ ወጥተዋል በፒኤስጂ ምክንያት ብዙ ነገሮቻቸው ላይ የሉበትም። ስለዚህ ምንም ፕሪሚየር ሊጉንም ቢሆን አስተማማኝ ብለ ልትናገር የምችለው ሁኔታ ውስጥ ቶሎ ማጠናቀቅ ይሻላል። አሳ ይሻላል ቶሎ መጨረስ በአምስት ጨዋታ ማሸነፍ በቂያቸው መሰለኝ። አርሰናል ዝም ብሎ እያሸነፈ ከሆነ ከሆነ ከዛም ሊያንስ ይችላል ከዛም ሊያንስ ይችላል። ኤኒዌስ የሊቨርፑል ወቅታዊ ብቃት በተከታታይ ሁለት ጨዋታዎች ተሸንፏል አይደለም አንድም በፓሪስ ሳን ዠርማ ተሸንፎ ከቻምፒዮንስ ሊግ ወጥቷል አንድም በካራቦካፕ ተሸንፎ ዋንጫ አጥቷል በኒውካስል ዩናይትድ ሊቨርፑል ከኤፕሪል 2023 ወዲህ በሶስት ተከታታይ ጨዋታዎች ተሸንፎ አያውቅም ሁለት ዓመት መይው ኦልሞስት አሁን ኤፕሪል ስለገባ፣ ስለዚህ ባለፉት ሁለት ዓመታት ውስጥ ሶስት ተከታታይ ጨዋታዎችን ተሸንፎ አያውቅም። ዛሬ ከተሸነፈ ከሁለት ዓመት በኋላ ለመጀመሪያ ጊዜ በሶስት ተከታታይ ጨዋታዎች የሚሸነፍ ሊቨርፑልን እናያለን ማለት ነው። በፒኤስጂ ተሸንፏል፣ በኒውካስል ተሸንፏል፣ በኤቨርተን ተሸንፏል እና የችን ታሪክ እንጠቅሳታለን። ግን ሊቨርፑል እንዲህ ያለ ሶስት መደዳ ጨዋታ የመሸነፍ መጥፎ ሪከርድ የለውም የሚለውንም መውሰድ እንችላለን። ከዛ ውጭ ሊቨርፑል ባለፉት ሀያ አምስት የሊግ ጨዋታዎች አልተሸነፈም። ይሄ ደግሞ አስደንጋጭ ቁጥር በጣም ባለፉት ሀያ አምስት የሊግ ጨዋታዎች ሊቨርፑል አልተሸነፈም። እንግዲህ ይሄ በጣም ጥሩ የሚባለው የሊቨርፑል ታሪክ ይመስለኛል። ዞሮ ዞሮ በዘንድሮ የውድድር ዓመት አንዴ ነው ኖቲንግሃም ፎረስት ላይ ተሸነፈ። አንድ ጊዜ ሌላ በማንም አልተሸነፈ። አንድ ጊዜ ነው የተሸነፈው። በአጠቃላይ እስካሁን ድረስ ባደረጋቸው እንግዲህ ሀያ ዘጠኝ ጨዋታዎች ሰባት ደግሞ የአቻ ውጤት ያስመዘገበበት ቁጥር ነው። ስለዚህ በአጠቃላይ በዘንድሮ የውድድር ዓመት በፕሪሚየር ሊጉ በምቾት ነው ነገሮችን እያከናወነ ያለው ብሎ ለመናገር የሚቻል ይመስለኛል። ቀጣዮቹ ጨዋታዎችንም በተመለከተ ያው ብናይ ቅድም እንዳለው አርሰናል እያሸነፈ እየተከተለው ከሆነ ነው የበለጠ እንደው ትንሽ ጨዋታዎችን የማሸነፍ ጫና ውስጥ ሊወድቅ የሚችለው እንጂ አርሰናል ደግሞ በሆነ አጋጣሚ ነጥብ ከጣለ ወይም ደግሞ ከተሸነፈ የሊቨርፑል ዋንጫ የማንሳት ሁኔታ በሂሳባዊ ስሌት መሰረት ቀድሞ የሚረጋገጥበትም እድል ይኖራል። ያን ያክል ፈታኝ ጨዋታዎችም ደግሞ ናቸው ሊቨርፑልን የቀሩት ብሎ ለመናገር ትንሽ ሊያስቸግር ይችላል። በተለይ እነዚህ አሉ ከአርሰናልም ከቼልሲም ጋራ የሚጫወታቸው ጨዋታዎች አሉ ግን እነዛ የሚመጡት መጨረሻ ላይ አንፊልድ ላይ ነው አሁን ለምሳሌ ከኤቨርተን ጋራ ዛሬ ከተጫወተ በኋላ ከፉልሃም ከዌስትሃም ከሌስተር እና ከቶትናም ነው ተከታታይ አራት ጨዋታዎችን የሚያደርገው ከዛ በኋላ ነው ቼልሲ አርሰናልን የሚያገኘው የመጨረሻዎቹ ሁለት ጨዋታዎች ደግሞ ከብራይተንና ከክሪስታል ፓላስ ጋራ የሚያደርጋቸው ጨዋታዎች ናቸው ቀደም ብለን ከጠራናቸው ጨዋታዎች መካከል አምስቱን በሜዳው ያደርጋል ማለት ነው። ዛሬ ከኤቨርተን ጋር የሚያደርገውን ከዛ ከዌስትሃም ጋራ ከዛ ከቱትናም ጋራ ከዛ በመቀጠል ደግሞ ከአርሰናልና ከክሪስታል ፓላስ ጋራ የሚያደርጋቸውን ጨዋታዎች በሜዳው ነው የሚያደርገው። የመጨረሻው የፕሪሚየር ሊጉን ጨዋታ በሜዳው ስለሆነ የሚያደርገው ከክሪስታል ፓላስ ጋራ ያ ዋንጫ የሚያነሳበት ጨዋታ በሜዳው የሚደረግ ምናልባትም እኮ ከዚህ በፊትም ስናነሳ እንደነበረው የአርሰናል ተጫዋቾች ጋርድ ኦፍ ኦነር ለሊቨርፑል ለመስጠት ይገደዳሉ ይሆናል ብለን ስንል የነበረው ከዛ በፊት ሊቨርፑል ሻምፒዮን መሆኑን በስሌት ሊያረጋግጥ ይችላል ነው። ግን ያንን ለማረጋገጥ ቀድሞ ስራውን ጨርሶ በቃ ሴሌብሬት እያደረጉ ረጅም ሴሌብሬሽን እንዲኖራቸው ወዝ ቬሪ አንፎርቹኔት አደለም። ታሳውሽ ከሆነ ያኔ ዋንጫ ሲያነሱ እኮ ኮቪድ ስለነበር ደጋፊ በሌለበት ዋንጫ የተቀበሉት። ገብቶሻል ሊቨርፑል በፕሪሚየር ሊጉ ኤራ ዋንጫ አንስቶ አያውቅም። እርሙን ዋንጫ ቢያነሳ ኮቪድ ነው። ስለዚህ ተመልካች ወደ ሜዳ መግባት ወደ ስቴዲየም መገኘት ምናምን የማይችልበት ጊዜ ላይ ነበረ። ጭር ያለ ዋንጫ መቀበል ነው። የዘንድሮ ደግሞ በጣም የደመቀ ሊሆን ይችላል። ኢቨን ኢፍ ለሁለተኛ ጊዜ ቢሆንም የሚያነሱት ግን በቃ ከደጋፊዎቻቸው ጋር እንዲህ ተገናኝተው ድል ባደረጉ ጊዜ ጀምሮ ሰለብሬት ማድረግ አለባቸው። ዞሮ ዞሮ ምን ሊፈጠር እንደሚችል ስለማይታወቅ ቶሎ ብሎ አሳይመንትን ለመጨረስ እንዲህ እንደዛሬው ያሉትን ጨዋታዎች ማሸነፍ በሊቨርፑል በኩል የሚጠበቅ መሆኑን ማንሳት አለብን። የመጨረሻው የቁጥር መረጃችን የሚሆነው ሊቨርፑል ስንት ጨዋታ ተጫወተ እስካሁን? ሊቨርፑል ካደረጋቸው የእስካሁን 26 የፕሪምየር ሊግ ጨዋታ 29 የፕሪምየር ሊግ ጨዋታዎች 26 እኮ ለማለች እኮ ላኩ ቀጥለ የምትለው 26 ነው ማለት ነው። እሺ ሊቨርፑል እስካሁን ካደረጋቸው 29 የሊግ ጨዋታዎች በ26ቱ በትንሹ ተጋጣሚዎቹ ላይ ሁለት ጎል እያገባ ነው። በትንሹ ነው ሁለትና ከዛ በላይ ከሁለት በታች ግን አላገባም። ከ29 የሊግ ጨዋታ በ26ቱ አትሊስት ሁለት ጎል እያገባሽ ከሆነ ጎል የማስቆጠር አቅሙን በደንብ በደንብ አድርገው የሚያሳይ ይመስለኛል። አንድ ጣል ላርግበት ሊቨርፑል በዘንድሮ የውድድር ዓመት አጠቃላይ መቶ ስድስት ጎል ነው ተጋጣሚዎቹ ላይ ያገባው። አስራ አራት ተጫዋቾች ናቸው ጎል ያገቡት። አስራ አራት ተጫዋቾች ጎል ሲያገቡ ማምር ሰላሳ ሁለት ጎል አለው። ሁለተኛው ከፍተኛው ጎል አግቢ ማን ነው? ጋክፖ ነው አስራ ስድስት አለው። በሁለቱ መካከል ያለው እጥፍ ነው የሚበልጠው እጥፍ ነው የሚበልጠው። የማምር ሳላ ማለት ነው። ይህን ልጅ ያሰርፉታል ብዬ አልጠብቀው። ለማንኛውም ምሽት አራት ሰዓት ላይ አንፊልድ ላይ ትኩረታችሁን አድርጉ። በዋንጫው ፍክክሩ ረገድ መልእክት ያለው በሁለቱ ክለቦች መካከል ባለፈው ካየነው ትንቅንቅ አንጻር ቀጣዩን ከፍተኛ ፍልሚያ የምናይበት ጨዋታ ነው። አንፊልድ ሮድ ላይ የሚደረገው ምሽት አራት ሰዓት ላይ የሚደረገውን ጨዋታ ይህንን መረጃ እየሰማችሁ እንዲያዳረሳችሁ እናድረግ። የምጨምሬው ካለ ጨምሬ። አይ በጣም አሪፍ ነው። ጥሩ የጨዋታ ጊዜ እንዲሆንላቸው እንመኛለን። የአርሰናል ደጋፊዎችም የሆነ ነገር ሊገኝበት ይችላል ብለው የሚያዩት ጨዋታ እንደሚሆን ነው ማስበው። እኔ ግን ከሁሉም በላይ እግር ኳስን የሚወዱ በጣም ጥሩ ፉክክር የሚደረግበት ጨዋታ ስለሆነ ይዝናኑበታል። የሆነ የምንነጋገርበት በተለየ ሁኔታ የምናነሳው ነገር አይጠፋውም፣ ጨዋታዋ ለነገ አይጠፋውም። ስለዚህ ጥሩ የጨዋታ ጊዜ እንዲሆንላቸው እንመኛለን። ለአድማጮች በጣም አድርገን እናመሰግናለን። ታዲያ ጨዋታውን እያያችሁ ይህንን ሸገር ስፖርት ወይዛ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩ ለሌሎች ማጋራት አትርሱ። ለእስካሁን ድጋፍ በጣም እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።